ፍሳለእዜታ መኑ ውእቱ ገብር ሄር ወምዕመን? ቸርና ታማኝ አገልጋይ ማን ነው? ስሙላችሁ፣ ከኔ በኋላ ትናገራላችሁ። ቸርና ታማኝ አገልጋይ በውስጤ ማን ነው? እግዚአብሔር አምላካችን ቸርና ታማኝ አገልጋዮች ለመንግስት እንድንመጣ ይፍቀድልን። ቸርና ታማኝ አገልጋይ ማን ነው? ዘረክቦ እግዚኡ በምግባረ ሰናይ፣ በመልካም ስራ እየሰራ በመልካም ስራ ጸንቶ ጌቶ የሚያገኘው ቸርና ታማኝ አገልጋይ ማን ነው? ወይሳይሞ ዲኖ ሁሉ ነዋዩ በሁሉ በሀብት ሁሉ በሁሉ ላይ የሚሾመው ታማኝ አገልጋይ ማን ነው? ቸርና ታማኝ አገልጋይ ማን ነው? በዚህ ስንነሳ ዘይረቱ ወግዞ በምግባር ሰናይ በመልካም ስራ ጸንቶ የሚኖር መልካም ስራ እየሰራ በልጅነት ከብሮ ልጅነትን አገኝቶ በእግዚአብሔር ቤት የሚኖር የእግዚአብሔርን ፈቃድ የሚፈጽም እንደ ሕጉ የሚኖር በመልካም ስራ፣ በሰው ዘንድም በእግዚአብሔር ዘንድም የተመሰከረለት እጅግ ቸር የሆነ እጅግ ታማኝ የሆነ አገልጋይ የተው ሲመጣ በመልካም ስራ የሚያገኘው እግዚአብሔር ልጆች አምላካችን እግዚአብሔር በዚህ ሰዓት ወደ እኛ ቢመጣ በምን ስራ እንገኘው ይሆን? በመልካም ስራ እንገኘው ይሆን? በክፉ ስራ እንገኘው ይሆን? በኃጢአት እንገኝ ይሆን? በፅድቅ እንገኝ ይሆን? እንግዲህ ይሄ የኋላ የመጣንበት ስራችን እንጂ በዚህ ሰዓት ቢመጣ የምንገኘው በመልካም ስራ ነው። በእግዚአብሔር ቤት መገኘት መልካም ነው። በስሙ መዘመር መልካም ነው። በስሙ መጸሌ መልካም ነው። ድምፁን መስማት መልካም እግዚአብሔርን ተስፋ አድርጎ በዚህ ንቅስቃሴን ተቋቁሞ ብርድን ተቋቁሞ ባለም ላይ ያለን ከንቱ ሀሳብ ትቶ ሁለንተናን ለእግዚአብሔር አስረክቦ ባባቱ በእግዚአብሔር ቤት ተቀመጦ የሚማርሰው ከመልካም በላይ መልካም ስራ የሚሰራ እግዚአብሔር ልጆች በዚህ ምሽት የተሰበሰባችሁላችሁ ከመልካም በላይ መልካም የሆነውን አምላካችን ለመስማትን የመጣ ነው እና ህሌናችን ይሳስብልን። እግዚአብሔር ይህን ካለ በኋላ ካይ ሎ እግዚአብሔር ዳግመኛ እግዚአብሔር ችር አገልጋይ ታማኝ አገልጋይ በትንሹ የታመን ወደ ጌታ ደስታ ገባ የሚባል ማን ሆን ማን ሆን? እንግዲህ ሶስት ሰዎች ሸር ታማኝ አገልጋይ የሆኑ አሉ። ተጠርተውም በታማኝ አገልጋይነት ያልተገኘም አንድ ሰው አለ። የእግዚአብሔር ልጆች ሁሉም ሰው እኛ በበለጠኛ ክርስቲያኖች ለእግዚአብሔር መንግስት ተጠርጠናል። መልካም ሥራ ሰርተን በልጅነት የከበርነው በልጅነት ከብረን ሥራ ይጠበቅብናል። ክርስቶስን አምነናል ከሦስቱ አካል አንዱ አካል መሆኑን አምነናል። በልጅነት ከብረናል። በእምነት አምነን በልጅነት ከብረን ለመንግስቱ መብቃት አንችሉ ምክንያቱም ሥራ ያስፈልገናል። እምነት መሰረት ነው። አምናችኋል፣ በቃችኋል አላለም እግዚአብሔር አምላካችን፣ ስራ ያስፈልጋል። ስራና እምነት ሲስተባበር ነው አንድ ሲሆን ነው የሰው ልጅ ለመንግስቱ የሚበቃው። ስለዚህ እኛ ያመን ነው ክርስቲያኖች እያንዳንዳችን ፀጋለን፣ ሀብታለን። ሁሉም ሰው በሀብቱ ጸንቶ መኖር ይገባዋል። በሀብቱ ጸንቶ መልካም ስራ እየሰራ ከሦስቱም አገልጋዮች ሁለቱ አገልጋዮች፣ አንዱ ባለ አምስት፣ አንዱ ባለ ሁለት የተቀበሉ ጌታቸው ሲጠራቸው የመጡ ሲሰጡ ያንሰናል ያላሉ በመልካም የተቀበሉ ተቀበሉ ስራ ለመስራት ራሳቸውን ያዘጋጁ። ስራ ሲሰሩ መውጣት መውረድ አለ፣ መድከም አለ፣ መራብ አለ፣ ብዙ መቸገር አለ፣ ብዙ ፈተና ማለፍ አለ፣ እንቅፋቶች አሉ። ሰው ሲሰራ ሰው ሲወጣ ሲወድ፣ አልጋ በአልጋ ሀብት አይገኝም። አልጋ በአልጋ ኑሮ ማሸነፍ አይቻል። አልጋ በአልጋ የሰው ልጅ ኑሮን አሸንፎ ከሀብት ማማር መውጣት አይችልም። ብዙ ድካም አሉ። ብዙ ውጣ ውረድ አለ። ሰው በሐሳብ ይደክማል፣ በአካልም ይደክማል፣ እንቅልፍ ያጣል። ስለዚህ እነዚህ ሁለቱ አገልጋዮች የሚገርመው በመስራት የሚያምን ሰርተው ማትረፍ የሚታያቸው የጌታቸውን አደራ ተቀብለው ስራ ሰርተው አድርሰው በጌታቸው ፊት ቆኖ ሲሸለሙ ሲወደሱ ሲመሰገኑ የሚታያቸው አገልጋዮች እነዚህ ቸር አገልጋዮች ወጥተው ሰርተው ትርፋማ ይሆኑ ሶስተኛው መልካም ጎኑ ሲሰጠው አነሰኝ አለማለቱ ብቻ ነው። ከዛ ውጭ መልካም ጎኑ ነው። የተቀበለው መክሊት ጅሱን አላምን ብሎ ቤቱን አላምን ብሎ መሬት ቆፎ የቀበረ ሰው የእግዚአብሔር ልጆች። ስለዚህ እነዚህን አገልጋዮች ጌታ ካዘዘ በኋላ እነሱ እንዲሰሩ አስቶ ሄደ። ተመለሰ ሲመጣ ግን ታማኞቹ በመልካም ስራ ላይ መልካም ስራ የጨመሩ ትርፋማ የሆኑት በጌታቸው ፊት በክብር ሲቆሙ በደስታ ሲመጡ ፊታቸው ይሄ የደስታ ፈገግታ ተሞልቶበት እንከመት ቸሳ ልብ የመርገጽ ልብ ደስ ሲሰኝ ብሩህ ፊት ይታያል። ልባቸው ደስተኛ ስለሆነ ፊታቸው ብሩህ ሆኖ ወደ ጌታቸው ቀረቡ። የተሰጣቸው መክሊት አትርፎ አቀረቡ። እነሱም ወደ ጌታ ደስታ ግባ ተባሉ። ወደ ክብር ቦታ፣ ወደ ሰላም ቦታ ደስታ ወደ አለበት ሰላም ወደበዛበት፣ ወደ ሰፈነበት፣ ወደዚያ ቦታ ገባ ተባለ። ሶስተኛው ሲመጣ ግን ከሳሹ ነው የመጣ። እዛም ልጆች ከሳሹ ነው ወይኔ አምረ ከተመዱ ሲድሩክ አንተ ጨካኝ ሰው ወንክ ላውቃን ነው ታሩን ዘይ ዘራይከ ያልዘራውን ታጭዳለ ወታስተጋብ ዘይ ዘሮከ ያለተን ኩን ትሰበስባለ ወታ ነስ ዘይ ያመርከ ያላስቀመጥከውን ታነሳለ። ስለፈራው የሰጠኝን መክሊት መሬት ቀብሬ ቆፍሬ የቀበርኩት ሌባ ቢያታልለኝ የንበደ ቢቀማኝ ብዬ ቅጣፊ ቢያታልለኝ ሌባ ቢሰቀን ብዬ ፈርቼ ቀበርኩት። ከዚህ በኋላ እይታው ይህንን ያልታመነ አገልጋይ ያለውን የተሰጠውን እንዲቀሙት ካደረገ በኋላ እጅግ ለደከመው ድፋማ ለሆኑ ለባለ አስሩ እንዲሰጡት አደረጋል። እንግዲህ እዚ በልጆች እግዚአብሔርን ለማገልገል ታማኝነት ያስፈልጋል። ቸር መሆን ያስፈልጋል። ር እራ የሞላበት ልብ ይቅርታ የሞላበት ልብ ለወንድሙ ለወገኑ የሚያዝን የሚራር ራስ ታማኝ ላመነው አምላኩ ታማኝ የሚሆኑ በተሰጠው አገልግሎት ታማኝ የሚሆን ሁሉም በየሀብቱ አገልጋዮቹ መምህራኑ፣ ካህናቱ፣ ዲያቆናቱ በየጸጋቸው ታማኞቹ ነው ሲያገለግሉ እና ወደ ጌታ ደስታ ገባ ለ ታማኝን የተጎደለው አገልጋይ ደግሞ ውጣ ይባላል። ከመንግስቱ ከክብር ቦታ እናንተም እናንተም ሀብት ስጧቸዋል። እናንተ ወጣችሁ ወርዳችሁ በእውቀታችሁ በግሎታችሁ ያመራችሁ ታርት ለእናንተ እሱ ሀብታችሁ ነው። እናንተ በሀብታችሁ አስራቱ በኩራቱን የእግዚአብሔር መስጠት የወደቁትን ስመ እግዚአብሔር ጠርተው የእግዚአብሔር ስም ተስፋ አድርገው የድንግል ማርያም ስም ተስፋ አድርገው የቅዱሳኑ ስም ተስፋ አድርገው የሚኖሩ አይናቸው የፈረጠ ጅግራቸው የተቆረጠ አሉ። ለእነሱ እጅን መዘርጋት መመጽወት ታማኝነት ነው። የእግዚአብሔር ልጆች የተራበውን ማብላት የተጠማውን ማጠጣት የታረዘው ማነስ ሰው ለለ ሁሉ ሰው ሁሎ መድረስ መጠየቅ ታማኝነት ነው። ስለዚህ ሁላችንም ታማኝ አገልጋይ እንድንሆን በየጸጋችን እግዚአብሔር ይርዳል። መዝሙረኛው ዳዊት በመዝሙር 39 ለቅድ ንፍ 40 ቁጥር 8 ላይ ታማኝ ፈቃደ ተመከርኩ አምላኬ አምላኬ ሆይ ፈቃድን አደርግ ዘንድ ወደድኩ። እስቲ ሁላችን ብሎ አምላኬ ሆይ በሉ። እስቲ ፈቃድን አደርግ ዘንድ ወደድኩ የእግዚአብሔር ልጆች አንድ ጥያቄ ጠይቃችሁ በዚህ ምሽት ወደ አባታችሁ ቤት ስትመጡ ተገዳችሁ የመጣችሁ ሰዎች አላችሁ? ተገዳ ይመጣለ ምን ሆናችሁ ነው የመጣችሁ? ወዳችሁ አይደል? ፈቃደኛ ሆናችሁ አምላኪ ቃልን ለመማር ወደድኩ፣ በስም ለመሰለ ወደድኩ፣ በስምን ለመዘምር ወደድኩ፣ በቤት ለመኖር ወደድኩ። ይህን ፈቃድን አደርግ ዘንድ ወደድኩ። ታማኝ አገልጋይ ሁልጊዜ አምላኩ ፈቃድ የሚያደርግ እንደ አባቱ ፈቃድ የሚኖር እንደ ህጉ የሚኖር ሲወርቅ የሚነሳ ራሱን የሚያይ ታማኝ አገልጋይ አምላኪ ወይ ፈቃድን አደርግ ዘንድ ወዱ ወደ ነው የምናመልከው እግዚአብሔርን አምላካችን ፍቅሩ ገብቶ የሞተልን ሰው የሆነልን ስጋን ቆርሶ ደሙን አፍስሶ ያከበረን አምላካችን ነፃነት ያወጀልን አምላካችን ከነሚን አይከለከል ስ ህግን በልቤ ውስጥ ነው። ህግ በልቤ ውስጥ ነው። ህግ በልቤ ውስጥ ስላለ በልቤ ሰለዳ ላይ ስለተጻፈ ፈካድን አድርግ ዘንድ ወደድኩ። የእግዚአብሔር ልጆች የእግዚአብሔር ህግ፣ እኛ የምንከምበት ነው። ህግ የሌለው ምርን ይሄዳል። ህግ የሌለው ህዝብ፣ ስርዓት የሌለው ህዝብ ምርን ይሆናል። ህግ እኛና እግዚአብሔር የምንገናኝበት፣ የእግዚአብሔርን ፍቅር የምንገልጽበት፣ ፍጡርነታችንም የምንገልጽበት፣ ታዛዥነታችንም የምንገልጽበት ነው ህግ። ስለዚህ ህግ በልቤ ውስጥ ነው። በዚህ ያለና እያለ ህገ መንግሥት ተገደን ነው የምንጠብቀው ካልጠበቅ ግዴታ አለ፣ መታሰር አለ፣ እስከ ሞት መቀጣት አለ። የእግዚአብሔር ህግ ግን ፈቅደን ነው የምንጠብቀው። ምክንያቱም ምንም እግዚአብሔር ፍቅሩን ገልጾልን እውነቱን ገልጾልን ጣይ በመንግሥተ ሰማያትን ማየ መረረጋነ መሳትን አሳይቶ በመጽሐፍ ታድም ላይ በመምህራን ላይ በሚናችን ላይ በተፈጥሮ ላይ አስተምሮ እውነቱን ነግሮ ግን የእኛ ምርጫ ያስፈልገዋል፣ ፈቃደኝነት ያስፈልገዋል። ስለዚህ ህግ በልቤ ውስጥ ነው። የእግዚአብሔር ልጆች፣ ማን ነው ታማኝ አገልጋይ? ቸራ አገልጋይ የእግዚአብሔር ህግ በልቦናው ተጽፎ ያለ ያልተሰናከለ አገልጋይ አለ። ያልተሰናከለ ምን አለ? በልቦናው ውስጥ ህጉ ተጽፎ የሚኖር ሰሌዳ ላይ ህጉ ያለ ታማኝ አገልጋይ አለ። የእግዚአብሔር ልጆች፣ ዛሬ እኮ ብዙዎቻችን ዓለም ማርኮናል። ብዙ ሰው ዛሬ ላለም ራሱን አስረክቧል። ምክንያቱም ብዙ ጊዜ አንደበታችንም ስራችንም ዓለምን እየመሰለ መጥተዋል። የእግዚአብሔር ልጆች በእውነት ነው የምነግራችሁ አንደበታችን ለአስት ለክፋት ለተንኮል የተዘጋጀ ከሆነ በእውነት በልባችን ሰሌዳ ላይ ህግ እግዚአብሔር የለም ስለዚህ ህግ በልቤላ ውስጥ ነው ዜሮ ቁጥር ከከበ በታላቅ ጉባኤ ጽርቅን እናገራለሁ ጌትነትን እመሰክራለሁ ይሄ ታማኝ አገልጋይ ነው ማን ነው ታማኝ አገልጋይ አለም ያልማረከው የእግዚአብሔርን ጌትነት እየመሰከረ በቤት ውስጥ ከሞት ድረስ የታመነ አገልጋይ ማን ነው የሚያስተምረውን በህይወቱ የሚኖር አገልጋይ ማን ነው? ለሚያስተምረው ህዝብ አሪያ የሚሆን አገልጋይ ማን ነው? እግዚአብሔር እየተነተ እየነገረ እየተማረ እያስተማረ አሪያ የሚሆን አገልጋይ ማነው? ማን ነው ታማኝ ናቸው አገልጋይ ማን ነው? ታማኝ ናቸው ምዕመን አገልጋይ የተማረውን በህይወቱ የሚኖር ምዕመን ማን ነው? የእግዚአብሔር ልጆች እናንተ አገልጋዮች ናቸው። የተማረውን የተማርነውን በህይወታችን ኑረነዋል። የሰማነውን በህይወታችን ኑረነዋል። ፍሬ አፍርተንበታል። ህይወታችን ተስተካክሏል። ቃሉ ህይወታችን አዲሶታል። ቃሉ ህይወታችን አጽንቶታል። በእምነት ጸንተና በምግባር ጸንተና አንወደቅንም ወይ? ስለዚህ የእግዚአብሔር ልጆች ሁላችን ራሳችን ብናይ የአባቶቻችን አምላክ እግዚአብሔር ይዳል። ግን ማነው ታማኝ አገልጋይ? ፈቃደኛ ሆኖ ሙሉ መጣ ዘመኑ በቤቱ የሚኖር በህጉ የሚኖር ማነው ታማኝ አገልጋይ? ህጉ በልቦናው ሰሌዳ ተጽፎ የሚኖር ማነው ታማኝ አገልጋይ? ሁልጊዜ የእግዚአብሔር ድንቅ ስራ ሲመሰክር የሚኖር ያ ከሆነ መጨረሻው የመጨረሻው የውጣ ወደ ጌታ ደስታ ግባ። ያ የዘላለም ክብር ያ የዘላለም ህይወት፣ ሀዘን የሌለበት፣ መከራ የሌለበት፣ ልቅሶ የሌለበት፣ ጭንቀት የሌለበት ዓለም አለ። ታማኝ አገልጋይ ወደዚያ ይገባል። ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙር ሲመክረው ሲያስተምረው በሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር 1 እስከ 3 እንዲህ ይላል ልጄ ሆይ አንተ በጌታችን በኢየሱስ ክርስቶስ ጸጋ በርታ በማንጸጋ በርታ በጌታችን መልእክት ጸጋ በርታ። ብዙ ሰዎች የመሰከሩነትን ከኔም የሰማነውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ፣ አስተምር ከኔ የተማርከውን ከኔ የሰማኸውን የተረዳው ያወከው ለሌሎች ሰዎች ለታመኑ ሰዎች አስተምራቸው። ታማኙ ነው። ለመንግስቱ እንዲበቁ ለፅርቁ እንዲበቁ ለዘላለም ህይወት እንዲበቁ ለዘላለም ክብር እንዲበቁ አንተ አስተምራቸው። መነናን ለመይመናን የእግዚአብሔር ልጆች፣ በዚህ ቃል መሰረት ቤተ ክርስቲያን ሁልጊዜ ታማኝ አገልጋዮቿን እየመደበች የእግዚአብሔር ጌትነትና ቸርነት ምረት ለእናንተ እንዲያስተምሩት ታደርጋለች። ኢየሱስ ክርስቶስን እንደሚያገለግል በጎ ወታደርን አርበኛ ሆነ፣ መከራን ተቀበል፣ መከራን ተቀበል። ሲያገለግል እየተራበ እየተጠማ መከራ እየተቀበለ ሳይሞላለት እግዚአብሔርን ክብር ይመጣኛል ብሎ ጎለበት እግዚአብሔር ይሞላልኛል ብሎ ዓለም ሳይማርከው በታማኝነት የክርስቶስ ወታደር ሆኖ መንፈሳዊ ወታደር ሆኖ የቃሉን ዝና ታድጎ ቃሉን ለውሶ ቃሉን ተጎናጽፎ እውነትን የሚመሰክር መከራ እየተቀበለ መከራውን በእግዚአብሔር ቸርነት እየመከተ እየጸለየ ትጉ ጸልዩ ከመቲማ ውስተ መንሱት ባለው አምላካዊ ቃል መሰረት መከራውን ያረቀለት መከራውን የሚያሸንፍበትን ኃይል እንዲሰጠው ከእግዚአብሔር እየጸለየ በትን በማስተማር ጸንቶ የሚኖር የክርስቶስ ወታደር ማለት ታማኝ አገልጋይ። ወታደር ሲባል እንደ ዘመናዊ እንደዚህ እንዳለ ወታደር እንዳታይ። የክርስቶስ ወታደር ትጥቁ መንፈሳዊ ነው። ትጥቁ ወንጌል ነው። ትጥቁ ንጽህና ነው። ትጥቁ ጸሎት ነው። ትጥቁ አገልግሎት ነው። ይህ የክርስቶስ ወታደር ክርስቶስን ለዓለም የሚሰብክ ሕጉን ለዓለም የሚያስተምር የሚያስተዋውቅ ልጆቹን የሚሰበስብ የሚያስተምር መከራን በትዕግስት እየተቋቋመ ህገ ወንጌልን የሚያስተምር ታማኝ አገልጋይ። የክርስቶስ አገልጋይ በፍቅር ነው የሚያስተምረው፣ በግድ አይደለም። ክርስቶስ አምላካችን የፍቅር አምላክ ስለሆነ በፍቅር ያስተምራል፣ በፍቅር ይናገራል። የወደቀውን ያነሳል። የተሰበረውን ይጠግናል። የፈለ የጠፈውን ይፈልጋል። የለከሰውን ይቀድሳል። የለከመውን ያበርታል። ያዝና ያዝነውን ያዝናናል። በእግዚአብሔር ቃል ይሄን እያደረገ ወደ እውነተኛው አምላኩ ያቀርባል፣ ለመንግስቱ ያዘጋጃል። እዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 45 ላይ እንዲህ ሲል አምላካችን ኢየሱስ ክርስቶስ ተናገረ። እንግዲህ ምግባቸውን በየጊዜው ይሰጣቸው ዘንድ የታወቀ ቤተሰቦቹ ላይ የሚሾመው ታማኝና ብላ አገልጋይ ማን ነው? ጌታ በመጣ ጊዜ እንዲህ ሲያደርግ ያገኘው ያ አገልጋይ ብፁህ ነው። በቤተሰቦቹ ላይ የሾመው ታማኝና ብልህ አገልጋይ ማን ነው? እንዲህ ሲያደርግ ያገኘው ጌታው እሱ ብጹህ ነው። እውነት እላችኋለሁ በሁሉ ላይ ይሾመዋል። ጌታው ሲመጣ ያገኘው የእግዚአብሔር ልጆች ጌታ ይመጣሉ። ወደ ሁላችሁ አምላካችን ይመጣሉ። በሞት አምላካችን ወደ እኛ ይመጣሉ። እኛ ይጠራል። አንደኛ ባለቶ ስጋ ይመጣል። እግዚአብሔር አምላካችን ወደኛ እኛ ልጆቹ የደከምነውን ለማበርታት በሚመራ ነው ይመጣል። በመጻሕፍትም እግዚአብሔር ሊመክረን ይመጣል። በሕሊናችንም ሊመክረን እግዚአብሔር ይመጣል። በተፈጥሮም ሊመክረን እግዚአብሔር ይመጣል። ስንጠፋን ሊፈልገን ይመጣል። ስንደክም ሊያበረታን ይመጣል። ስናዝም ሊያጽናናን ይመጣል። ስንታመም ሊፈውሰን ይመጣል። ስናጣ ሲጎልብን ቤታችን ጌታችን በመረከት ለመሙላት ይመጣል። አምላካችን እግዚአብሔር እኛ ልጆቹ ታማኝ ከሆነ ከምንም በላይ ግን በዚህ ምድር ላይ ያለውን ጊዜያችን ሲፈጸም አምላካችን ያዘጋጀልን መንግስቱ ለማሸጋገር ሞት ይመጣል። የዛን ጊዜ አምላካችን ምን ይለን ይሆን? ማን የሆን ታማኝ አገልጋይ ህጉን ጠብቆ በህጉ ጸንቶ በህጉ ኖሮ ለመንግስቱ የሚበቃ ታማኝ አገልጋይ ማን? እዛው ልጆች ሲራሳችን ራሳችን ሁላችን ታማኞች ነ ለህጉ ታማኞች። በአጠቃላይ ሁላችን ይህን ያየን በቤቱ እንድንኖር ታማኝ እንድንሆን አምላካችን እግዚአብሔር ዳል በጣም ታማኝነት ጎልበናል። ቸርነትም ጎልበናል። የማን ልብ ነው ዛሬ ቸር ልብ ያለው? የሰው ልጅ ዛሬ ልቡ በጭካኔ የተሞላ ልብ፣ በጭካኔ የተሞላ ልብ፣ በጭንበቅን የተሞላ ልብ፣ በልከኝነት የተሞላ ልብ አይደል ያለው የሰው ልጅ። ለዛ ኮሮች ምድር ምንባ የመታስተናግድው ደም የሚፈሰሟት አለም ሰላም ያጣቸው የሰው ልጅ ልብ ጭካኔ ስለተሞላ፣ ስለዚህ ማነው ቸር አገልጋይ? ወንድሙን የሚወድ ቸር አገልጋይ፣ ከሰው ልጆች ጋር በፍቅር የሚኖር ቸር አገልጋይ ጭን በቀ ያለው ልብ ያለው ቸር አገልጋይ የይቅርታ ልብ ያለው ማን ነው? ስለዚህ ሁላችንም በይቅርታ እንድንመላለስ የአባቶቻችን አምላክስ ይርዳ። ቸርነትን እንለማመድ። ጭካኔ ከልባችን ውጣ። የእግዚአብሔር ልጆች ጭካኔ አይጠቅምም። ጭካኔ የሰይጣን የዲያብሎስ ስራ፣ ፀካኝ ዲያብሎስ ነው። የሰው ልጆች ውድቀት፣ የሰው ልጆች መክራ የሚያስቸስተው ዲያብሎስ ብቻ ነው። አምላካችንማ የኛ ውድቀት አሳዝኖ ታድግ ሳይሆንልን ከወደቅንበት ሊያነሳ ከተዋረድበት ሊያከብር የኛን ባህሪያችን ባህሪው አድርጎ ሰው ሆነልን፣ ሰው ሆነልን ለኛ ሲል ተራበልን፣ ተጠማልን። ለኛ ሲል ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ነው ቸርነት። እኛ አባታችን ቸር የሆነው አምላካችን በቸርነት እንድንመላለስ፣ ታማኝን እንሆን ይመክረናል።